ሰላም ጤና ስትል ውዲቻ ና ቤተሰብ ተከታታዮች ትኩስ መረጃ አለ። በሰሜን ጎጃም ዞን ደባት ወረዳ ጫካ ሲንቀሳቀስ የነበረው በርካታ የፋኖ ታጣቂ የመንግስትን ሰላም ጥሪ ተቀብሎ ገብቷል። እንዲሁም የፋኖ ዋና ክንፍ ሳሙኤል ተሸኝቷል። እነዚህን ጉዳዮች እንዳስሳለን። እስከ ፕሮግራም ፍጻሜ ከኔ ጋብራሽ ተቆዩ ዘንድ በአክብሮት እንጠይቃለን። ወደ ቀዳሚ መረጃችን ቀጥታ ስናልፍ በሰሜን ጎጃም ዞን ዳባት ወረዳ በጫታ ሲንቀሳቀስ የነበረው በርካታ የፋኑ ታጣቂዎች በዛሬው ዕለት ጥቅምት 20 2018 ዓ ም መንግስት ያቀረበላቸውን የሰላም ጥሪ ተቀብለው ገብተዋን። እጅግ እናመሰግናለን። በዚህ ብቻ አላበቃም። ሌሎች በተናጠልም መንግስት ያቀርብላቸውን የሰላም ጥሪ የተቀበሉ አሉ። ይህንም ጉዳይ የምንዳስሱ ይሆናል። ከዚህ ቀጥለን ቀጥታ የምንመለከተው የፋኖ ክንፍ በሆነ ሲያገለግል የነበረው በጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር ሰሜን ቀጠና በላይ እዝ ዳልጌ በነበረው ውጊያ ፋኖ ሳሙኤል ተሸኝቷን እስከ አጃቢቹ ድረስ ማለት ነው። በተለይ ስለዚህ ፋኖችም የሐዘን መግለጫ እየሰጡ ይገኛሉ። ዲሽቃ ማራኪው፣ ብሬን ማራኪው፣ ስኔፐር ማራኪው እያሉም እያቆላመሱት ይገኛሉ። ቋራ ድልጊ ተብሎ በሚታወቁ ማለት ነው በነበረው ውጊያ መንግስት በወሰደው ህግ የማስከበር ዘመቻ ሳሙኤል ተሰናብቷል። ስለዚህ ከጦርነት የምናተርፈው ትርፍ የለም። መንግስት ያቀርበላቸውን በዛ አጋጣሚ የሰሜን ጎጃሞች መልካምን መንገድ መርጠ ማለት ነው። ቀሪ ወንድሞችም ከዚህ ብትማሩ መልካም ነው። በተናጠልም የገባሉ ሰሜን የጫመረው ከተማ የነ ዘመነ መናገሻ ወይም ቀጠና ተብሎ የሚታወቀውም እጅም ሰጧን። እንዲሁም ደግሞ ንጉስ ዳኝተው በሰሜን አቸፍሮ ወረዳ እጅ ሰጧን። እጅግ እናመሰግናለን። መንግስት ያቀርብለትን የሰላም ጥሪ ተጠቅሞበታል ማለት ነው። በአንጾኬ ግምዛም ወረዳም በኮይ ከተማ በጋራ መኖሪያ ቤቶች ለሰፍሮ የጥቃት የጥፋት ቦምብ ማጥመጃ ስራ ቢሰራም ምንም ጉዳት ሳይደርስ መክሸፉም ተገልጿል ማለት ነው። እንደዚህ አይነት አስነዋሪ ድርጊት በእጅጉ እናወግዛለን። አልሳካለ ሲል የሽብር ተግባራም እየሰራ በመኖሪያ በጋራ መኖሪያ ቤቶች ላይ እንግዲህ እንደዚህ አይነት ድርጊት እየሰራ ይገኛል። ይህንም እንግዲህ ምንም ጉዳት ሳይደርስ ማክሸፍ መቻሉ ነው የተገለጸው። ሌላኛው ጉዳይ እዚህ ጋር እየዘነ የምናነሳው እጅግ በሚገርም ሁኔታ ሳምሪ ቡድን አርሚ ሰባት ተብሎ የሚጠራው አሸባሪ የህዋ ታጣቂ ማይካድራ ላይ እንግዲህ በግፍ ጨፍጭፎ ወደ ሱዳን መሰደዱ ይታወቃል። ሰሞኑን በቀሪ የሳምሪ ቡድን የመንግስት የሰላም ጥሪ ተቀብለው እንደገቡ ይታወሳል። ቀሪው ደግሞ ወደ ሊቢያ መሰደዱ እየተገለጸ ይገኛል። ይህ ብቻ አይደለም፣ የትግራይ ወጣቶችን በግፍ ከሳት ወደ ሳት እየተሰደዱ መሆኑ መረጃው እየወጣ ይገኛል። በተንቀሳቃሽ ምስልም እየተመለከት ነው ማለት ነው። እጅግ የሚያሳዝን ጉዳይ ነው። ወጣቱ በግፍ በነጻነት እንዳይኖር እንግዲህ በታጣቂ ስደት እየዳረገው ይገኛል። ከኤርትራ እንግዲህ ቀጥሎ በትግራይ ክልል እንደዚህ ግፍ እየተሰራ ይገኛል። ለዚህ ደግሞ በዛሬው እለት እየተመለከተ ነው። ኢሳይያስ እንግዲህ ለጥፋት ወደ ግብጽ ማቅናታቸው እየተመለከተ ነው። ነበረው ዋነኛው ለልማት ለውይይት አይደለም ያቀኑት በኢትዮጵያ በኢትዮጵያ የሚሰነዘረውን እንግዲህ እባክሽን ከጎን የተሰለፉ ለመማለድ ይመስላል በዛሬ ሌሊት ወደ ግብጽ ያቀኑት ቢሆንም ግን ምንም ያመጣው ነገር አይኖርም። መንግስትም በጽናት እየገፋበት ይገኛል። ህወሓትም ከሱ ጋር ሸጉጦ እንግዲህ የትግራይ ወጣቶችን ለስደት እየዳረገ ይገኛል ማለት ነው። ከሰዓት ወደ ሰዓት ወደ ሊቢያ በረሃ እንዳቀኑ ይመለከታል። አርሚ ሰባ ብቻ ሳይሆን ሌሎች ንጹሃንም ወጣቶች በግፍ እንግዲህ ወደ ይመና ቅንተው እንዲሁም ደግሞ ወደ ሊቢያም እየተሰደዱ የሚገኝበት ተንቀሳቃሽ ምስል ወጣ ማለት ነው። ከዚህ ጋር ይዘን ሌላኛው መረጃችን በምስራቅ አርሲ አርሲና በሰሜኗ ሸዋ ዞን በሸኔ ላይም የተጠናከረ እርምጃ ተወስዷል። በደቡብ እዝ የጉና ክፍለ ጦር ምስራቅ አርሲ ዞን ሰርቶ ሰርቾ፣ እና ሸርካ ወረዳዎች ላይ ማህበረሰቡን ለመዝረፍና ለማሸበር ዓላማ የሚንቀሳቀሱ የአሸባሪ የሸኔ መደምሰሱን የክፍለ ጦር ዋና አዛዥ ሌተና ኮሎኔልን ሳሊሆን እንደ ገለጹት ማለት ነው። ስለዚህ መንግስት በተለያየ ቀጠናዎች ህግን የማስከበር ዘመቻም አጠናክሮ እየወሰደ ይገኛል ማለት ነው። በሸኒም በፋኖም በተለያየ ባዋትም እነዚህ ኢባዳ ተልእኮተ አስፈጻሚዎች መንግስት ህግ የማስከበርን ዘመቻ አጠናክሮ ወስዷል። መንግስት ያቀረበላቸውን የሰላም ጥሪ ተቀብለው ለሚገቡ ደግሞ መንግስት ደማቅ አቀባበል እየተደረገላቸው ይገኛል ማለት ነው። ውድ ቻናል ቤተሰብ ተከታታዮች ቤተሰብ የሆናችሁ ላይክ በማድረግ አብሮነታችሁን ትገልጹ ዘንድ በአክብሮት እንጠይቃለን። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በሰሩት እንግዲህ በደስ በሚል መልኩ እንደዚህ በርካታ ታጣቂ የፋኖ ወጣቶች መንግስት ያቀርብላችሁን ሰላም ጥሪ በመቀበላቸው እጅግ ሀገራችን ኢትዮጵያ ተመሰግናቸዋል ማለት ነው። ለሰላም ዘብ ለመቆም እንግዲህ ቅድሚያ በመስጠትና ከዚህ በፊት የቆዩበትን ድርጊት በመጸጸት፣ ፊታቸው ወደ ሰላም ማዞራቸው አንዱ አመላካች ጉዳይ በላይኛ መረጃ ደግሞ ፋኖ እያስመረቁ ነው ይላን። ኮማንዶች አሰልጠኛ አሉ ይላን። ይህም ከልኩ አያልፍም። መንግስትም አጠናክሮ የሰላም ዘብ ለማስጠበቅ እየሰራ ይገኛል። ለዚህ ደግሞ በተጠና መልኩ ሎጂስቲክ በመስራት ኢላማውን ታርጌት በማድረግ ለሽብር ተግባር የሚሰሩትን እንግዲህ ማስታገሻ ክኔን እየሰጣቸው ይገኛል ማለት ነው። የሚያሳዝነው እጅግም የሚገርመው በሽምግልና እድሜው አልበቃው ብሎ እንግዲህ የሻእቢያ የኤርትራንት ወጣቶች በግፍ እንግዲህ ወደ አለም እንዲበተኑ ካደረገ አንዱ ነው። ዛሬ ደግሞ ከዚያ ድርጊቱ አልቆጠ ብሎ ከግብጽ ጋር እንግዲህ ጋብቻ ለመፈጸም ደፋቀና ያለ ይገኛል። አለምን በትኩረት እየተመለከተው ማለት ነው። በተለይ ከአፍሪካ አምባገነን መንግስት ከሚባል ቀዳሚው ኢሳያስ ናቸው። ለዚህ ደግሞ አለም በትኩረት ይመለከተዋል። የባህር በር ጉዳያችን የአለም አቀፋዊ አጀንዳ ነው፣ የሀገራችን ብቻ ሳይሆን። ይህ ጉዳይ ደግሞ አይቀሬ ነው። መንግስትም ወደ ኋላ የማይቀለበስ ዋና አላማ አድርጎ ይዞታን እዚህ ህዝቦቿም ደግሞ መንግስት ጎን በመሰለፍ እንግዲህ አብረምን የሚገፋበት ይሆናል ማለት ነው። ኢትዮጵያ የጠየቀችው ትርፍ ነገር አይደለም። የጠየቀችው መሰረት የሆነ ለኢኮኖሚ ግንባታ የሚጠቅማትን ብቻና የሌውና ጉዳይ የራሷን እርስት የነበረውን አሰብን የጠየቀች ትርፍ ነገር አልጠየቀችም። ይህ ደግሞ እንደ ነውርና ለፖለቲካ ሽፋን ልንጠቀምበት አይገባም። አርሚ ሰባ ተብሎ የሚታወቀውም እየተበተነ ቀሪም በትናንትና በስቲያም የመንግስትን ሰላም ጥሪ ተቀበለ እንደሆነ አስታውሻችኋለሁ። በርካቶች እንግዲህ እየተሰደዱ ይገኛሉ። እነዚህ ብቻ አርሚ ሰባ ተብሎ የሚታወቁት ታጣቂ ብቻ አይደለም። የሚገርመው እንግዲህ ንጹሐን ነው። ታዳጊ ወጣቶች ወደ የመንና ወደ ሊቢያ እየተሰደዱ መሆኑ መረጃውን በብዛት እየወጡ ይገኛሉ። ስለዚህ ይህ ሁሉ የሚያመለክተው አገራችን ለኑሮ ምቹና ሰላም ቅድሚያ ሰጠው እነዚህ አኩራፊ ቡድኖች የመንግስት የሰላም ጥሪ አለመቀበላቸውና ለሰላም ዘብ ቁመው አለመስራታቸው ነው። ሀገራችን ለሰላም ምቹ አለማድረግ እየሰሩ ስለሚገኙ ነው። ለዚህ ደግሞ ታዳጊ ወጣቶች የነገ ተስፋቸውን ለመሰነቅ ግድ ወደ ሌላ ሀገር መሰደድን ምርጫ ያደርጋሉ። ወደ ቻናል ቢስ ተከታታዮች ሰላማችን እናስጠብቅ። ለዚህ ደግሞ ለውጥ ወጣቶችን ለስደት ከሚዳርጉት አንዱ የሰላም እጦት ነው። ለትግራይ ነጻነት እንታገላለን የሚለት ህወሓትን አሁን እየተመለከተው በግፍ እንዲሰደድ እያደረገ ነው። ለአማራ ያለውና ጉዳይ እንታገላለን የሚሉም አሁንም ወጣቱ ወደ ስደት የሚዳርግ ጉዳይ ነው። ስለዚህ ይሄ በግልጽ የሚያመላክተው ለህዝብ የማይጠቅም ቡድንና ድርጅት መሆኑ ነው። መንግስት የሰላም ጥሪ መቀበሉ ሽንፈት አይደለም። ለዜጎች ምቹ ሀገር መፍጠር ዋነኛ ወደ ሰላም ሽትን ማዞር ነው። ነፍጥ ወይም ደግሞ የጥይት ድምጽ የማይፈጠርባት የማይሰማባት ሀገር መፍጠር ትልቅ አትራፊ ነን። ለዚህ ለኢኮኖሚያዊ፣ ለማህበራዊ እና ለሰብዓዊ ትልቅ አስተዋጽኦ ይኖረዋል። ወደ ቻና ቤተሰቦች በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከውድ ተመኘው።